ሊቀ ዲያቆናት ቀዳሚ ሰማዕት የሚያደርጉትን አያውቁም፣ አያውቁምና ይቅርበላቸው ብለው ለገዳዮቹ የጸለየ ጻድቅ ሰው ከሰባ ሁለቱ አርድእት መካከል አንዱ የነበረ የነበረና የስድስቱ ዲያቆናት አለቃ የነበረው የሰማዕቱ የቅዱስ እስጢፋኖስ ታሪክ እነሆ። ስጢፋኖስ ማለት በግሪክ ቋንቋ አክሊል ማለት ሲሆን ከአባቱ ስምዖንና ከእናቱ ሃና ነው የተወለደው። ነገዳቸውም ከነገደ ብንያም ነው። ስጢፋኖስ የተወለደው ሃኖስ በተባለ ስፍራ ነው። በዘመነ ሐዋርያት በማኅበረ ምዕመናን መካከል በአረማውያንና በአይሁድ ሴቶች መካከል ጠብ ስለተነሳ መነቃቀፍ በመጀመሩ ምዕመናንም በሚገባ የሚያስተዳድሩ ሰባት ዲያቆናት ተሾሙ። ከነዚህም ዲያቆናት መካከል አንዱ ቅዱስ እስጢፋኖስ ነበር። ቅዱስ እስጢፋኖስ ሊቀ ዲያቆናት ከመባሉ በፊትም በመጀመሪያ ካህንና ሐዋርያ ነበር። ከዚያም ዲያቆን ሆኖ ተሾመዋል። በሐዋርያ ስራ ላይ እንደጠቀሰው ይህ ቅዱስ በመጀመሪያ ገማልያል በተባለ መምህር ትውፊትን፣ ኦሪትንና ነቢያትን ተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ መዋለ ስብከት ወቅትም እርሱ በዋለበት እየዋለ ባደረበት እያደረ ወንጌልን ተማረ፣ ደቀ መዝሙሩም ሆነ። ጌታችንም ከሰባ ሁለቱ አርድእት አንዱ አደረገው። አጋንንትም ተገዙለት። በበዓለ ሐምሳ መንፈስ ቅዱስ በወረደ ጊዜ ከሰባ ሁለቱ አርድእት መካከል የእርሱን ያህል ልሳን የበዛለት ምስጢርም የተገለጠለት አልነበረም። በመንፈስ ቅዱስ መሪነትም ወንጌልን ሰብኳል። በቤተ ክርስቲያን ፈተና ጊዜ በመንፈስ ቅዱስ መሪነት ሰባት ዲያቆናት ሲመረጡ እርሱ አንዱ ነበር። የስድስቱ ዲያቆናት አለቃና የስምንት ሺህ ማህበር መሪ ሆኗል። ከዚህም በኋላ ቅዱስ እስጢፋኖስ ከጌታ እርገት በኋላ ለአንድ ዓመት ያህል ስምንት ሺውን ማህበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እየጠፋች ወንጌል ደግሞ እየሰፋች ሄደች። ቅዱስ እስጢፋኖስም የእግዚአብሔር ጸጋና ኃይል ያደረበትና ታላቅ እንዲሁም ድንቅ ታምራትን የሚያደርግ ሰው ስለነበር እዚያን ጊዜ አይሁድ በምቀኝነት ተነሱበት። ቅዱስ እስጢፋኖስ የስድስቱ ዲያቆናት አለቃ ወይም ሊቀ ዲያቆናት በመሆን ምዕመናንን ከማገልገል ባሻገር ድውያንም በመፈወስ ትምህርተ ወንጌልን በማስፋፋት የበረታ ነበር። በገድሉ እንደተጻፈው ናኦስ የሚባል ጠንቋይ አንድ በሬ ሄዶ በጆሮ ሹክ ቢለው በምታት ከሁለት ክፍል አለ። ቅዱስ ስጢፋኖስን በተሰጠው የመንፈስ ቅዱስ ጸጋ የሞተውን አስነስቶ የተከፈለውን ገጥሞ ናኦስን ጠርተኸውን ብሎ አዘዙ። ያም በሬ እንደ ማህያ በሰው ልሳን እየተናገረ ጠንቋዩ ናኦስን ቅዱስ ስጢፋኖስ ይፈልጋል እያለ መጣራት ጀመረ። አስቀድሞ በዚህ መሰሪተታሉ የነበረው ህዝበ ቅዱስ ስጢፋኖስ ባደረገው ተአምር እየተገረመ አምኖ ተጠመቀ። ይህም አይሁድን በቅንዓት በቅዱስ እስጢፋኖስ ላይ እንዲነሳሱ አደረጋቸው። በዘመነ ሐዋርያት በኢየሩሳሌም ብቻ 480 ምኩራባት ነበሩ። እነዚህ ምኩራባት በተለያዩ አገሮች የሚኖሩ አይሁድ ለራሳቸው ማረፊያ ያሰሯቸው ሲሆን ልጆቻቸውን በመላክ የሚያስተምሩባቸው ትምህርት ቤቶችም አብረው ነበሯቸው። ከእነዚህ መካከል አምስቱ ምኩራባት ተባብረው በእስጢፋኖስ ላይ ተነሱበት። እነርሱም አንደኛ በሮም የነበሩና በኋላም ከባርነት ነጻ የወጡ አይሁድ ያሰሩት፣ ሁለተኛ የቀሬና አይሁድ፣ ሶስተኛ የእስክንድሪያ አይሁድ፣ አራተኛ የኪልቅያ የኪልቂያ አይሁድና አምስተኛ የታናሿ እስያ አይሁድ ናቸው። እነዚህ አይሁድ ወደ ቅዱስ እስጢፋኖስ መጥተው ይከራከሩት ነበር። በመጽሐፍ ቅዱስም በሐዋርያ ሥራ ምዕራፍ ስድስት ቁጥር ስምንት ላይ ይከራከሩት ነበር ከማለት በቀር ምን እንደጠየቁት መጽሐፍ ቅዱስ አይነግረን። ነገር ግን ቅዱስ ዮሐንስ አፈወርቅ በደርሳኑ እንዲህ ይላል፤ አንተ ጎበዝ፣ እስኪ ንገረን ይህን የዋህ ሕዝብ የማየውን ነገር እያስተማርክ የሚማርክ ተአምር እያደረግ ለምን ታሳስቷለህ? አምላክ ነው ብለህ የምትሰብከውን እስኪ ንገረን። ከማርያም የተወለደ የእንጨት ጠራቢ ልጅ ዓለምን መፍጠር የሚችል ይመስልሃል? የተወለደው በቤተልሔም የተማረ ያደገው በና ናዝሬት መሆኑ ጠፋ እንዴ? በተወለደ ጊዜ ከደህነቱ ብዛት የተነሳ የሚጠጋበት እንኳን አጥቶ በጨርቅ ተጠቅልሎ ከበረት የተወረወረ፣ ንጉሥ ሄሮድስን ፈርቶ የሸሸ፣ ኃጢአቱን ሊያጠራ በዮርዳኖስ የጠመቀ፣ የሚራብ፣ የሚጠማ፣ የሚደክመው፣ የሚተኛ፣ ሲያዝ ማምለጥ የተከሰሰበትን ፍርድ መከላከል ያልቻለ፣ ሲሰቅሉት ከመስቀል ሊወርድ ያቃተው፣ ነገር ግን የተረገመው ሞት በመስቀል የሞተ እርሱም በመቃብር እንዳልቀበር ነው ሁሉ በሰማያት የምትኖር ብለን እንመንልህን? እስቲ አስበው፣ እግዚአብሔር እንዲህ የሚሰቃይ መስልሃት ነበር ያሉት ቅዱስ እስጢፋኖስ ለጠየቁት ሁሉ የሚገባቸውን መልስ እየሰጠ ስላሳፈራቸው በቁጣ ተነሳስተው ያለ አንዳች ፍርድ ከከተማዋ በስተሰሜን ወደ ቄዳር በሚወስደው መንገድ አጠገብ በድንጋይ ወግረው ወይም ቀጥቅጠው ገደሉት። ልብሳቸውን ይጠብቅላቸው የነበረው ሳውል ወይም ጳውሎስ ነው። እርሱም የኪልቂያ አይሁድ ተባባሪ ነበር። ቅዱስ እስጢፋኖስ ያረፈው በተወለደበት ዕለት ጥር 1 በ35 ዓ ም ነው። ክርስቲያኖችም ስጋውን በሌሊት በድብቅ ወስደው ጣርጋማል ቀበሩት። ትርጓሜውም የግመል ከተማ ማለት ነው። ከኢየሩሳሌም 20 ማይልስ ትርቃለች። ቅዱስ እስጢፋኖስ በአዲስ ኪዳን ቀዳሜ ሰማዕታት ወይም የሰማዕታት መጀመሪያ ነው። መስከረም 15 ቀን የሚነበበው ስንክሳር ላይ ስለ ቅዱስ እስጢፋኖስ የሥጋ ፍልሰትና ተአምራት የሚከተለውን ያክላል አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም መስከረም 15 በዚች ቀን የዲያቆናት አለቃ የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ የስጋው ፍልሰት ሆነ። ከእረፍቱ ከ300 ዓመታት በኋላ ጻድቁ ቆስጠንጢኖስ ነገሰ፣ የቀናች ሃይማኖትም ተገልጣ የህያው እግዚአብሔር አምልኮት በሁሉ ተስፋፋ። ያን ጊዜ የቅዱስ እስጢፋኖስ ስጋ ባለበት አቅራቢያ በኢየሩሳሌም የገማልያል ቦታ በምትባል ሉኪያኖስ የሚባል ሰው ይኖር ነበር። ቅዱስ እስጢፋኖስ ብዙ ጊዜ በህልም እየተገለጠለት እኔ ፋኖስ ነኝ። ስጋዬ በዚህ ቦታ ተቀብሮ አለ ይለው ነበር። ያም ሰው ለኢየሩሳሌም ኤጲስቆጶስ በራይ ያየውን ይህን ነገር ነገረው። ኤጲስቆጶስም ሰምቶ እጅግ ደስ አለው። ያን ጊዜም ሁለት ኤጲስቆጶሳትን፣ ካህናትንና የቤተ ክርስቲያንን ሰዎች ሁሉ ከእርሱ ጋር ይዞ ተነሳ። የቅዱስ እስጢፋኖስን ስጋ በውስጡ ወዳለበት ወደዚያ ቦታም ደርሰው ቁፋሮ ሲጀምሩ ታላቅ ንውስ ውስጣም ሆነ የቅዱስ እስጢፋኖስ ስጋ በውስጡ ያለበት ሳጥን ተገለጠ። ከእርሱም እጅግ በጎ የሆነ ሽቱ መዓዛ ሸ በሰማያት ለእግዚአብሔር ምስጋና ሆነ፣ በምድርም ሰላም ለሰው ነጻነት ይሰጠው ዘንድ በጎ ፈቃድ እያሉ ሲያመሰግኑ የመላእክትን ቃሉ ይሰሙ። እንዲህም መላልሰው ሰው ሶስት ጊዜ አመሰገኑ። ኤጲስቆጶሳቱና ካህናቱ የቅዱስ እስጢፋኖስን ስጋ በያዘው ሳጥን ፊት ለጌታ ሰገዱ። ከዚህም በኋላ ወደ ጽርሃ ጽዮን እስኪያደርሱት ብዙ መብራቶችን አብርተው በመያዝ በማህሌት ምስጋና እየዘመሩ ተሸከሙት። ከዚህም በኋላ በኢየሩሳሌም ነዋሪ የሆነ የቁስጥንጥንያ ሰው እለስክንድሮስ ለቅዱስ እስጢፋኖስ ውብ የሆነች ቤተ ክርስቲያንን ሰርቶለት ስጋውን አፍልሰው በዚያ አኖሩት። ከአምስት ዓመታት በኋላም እለስክንድሮስ አርፎ ሚስቱ በቅዱስ እስጢፋኖስ አስክሬን ጎን ቀበረችው። ከሌሎች አምስት ዓመቶች በኋላ የእለስክንድሮስ ሚስት የባሏን አስክሬን ወደ ቁስጥንጥንያ አገር ይዛ ልትሄድ አሰበች። የባሏን አስክሬን የያዘው ሳጥን ከቅዱስ እስጢፋኖስ ስጋን ከያዘው ሳጥን ጋር ተመሳ ሳይ ነበር። እግዚአብሔርም ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ እስቃላን ከተማ ከተሸከመችው በኋላ ወደ ቁስጥንጥንያ ልትጓዝ በመርከብ ተሳፈረች። በመርከብ ስትጓዝ ከሳጥኑ ጣዕም ያለው ምስጋና ትሰማ ነበር። እጅግ አድንቃ ያን ሳጥን ልታየው በተነሳስ ጊዜ በውስጡ የቅዱስ እስጢፋኖስ ስጋ ያለበት ሳጥን እንደሆነ ተረዳች። ይህም የሆነው በእግዚአብሔር ፈቃድ እንደሆነ አወቀች። ወደ ኢየሩሳሌም ትመለስ ዘንድ አልተቻላት። ይልቁንም ታላቅ ጸጋ ስለተሰጣት ልዑል እግዚአብሔርን አመሰግን ወደ ቁስጥንጥኔ ሀገርም በደረሰች ጊዜ ያች ሴት ወደ ንጉሱ ሄዳ የቅዱስ እስጢፋኖስን ዜናና ተአምራት ነገረችው። ንጉሱም ሰምቶ እጅግ ደስ አለው። ከሊቀ ጳጳሳቱና ከካህናቱ ከብዙም ህዝብ ጋር ወጡ። አጽሙንም ከወደቡ በክብር አንስተው ወደ መንግስት አዳራሽ እስኪያስገቡት ድረስ በፍጹም ደስታ እየዘመሩና እያመሰገኑ ተሸክመውት ተጓዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ተአምራትን ገለጠ። ሰረገላውን የሚጎትቱ ሁለት በቅሎች ቆስጣንጢኒዎስ ከሚሉት ቦታ ሲደርሱ ቆሙ። ቢመታቸውም አንንቀሳቀስም አሉ። በዚህን ጊዜ የቅዱስ እስጢፋኖስን ስጋ በዚህ ሊያኖሩ ይገባል የሚል ከአንዷ በቅሎ ሰሙ። ይህንንም ያዩና የሰሙ ሁሉ አደነቁ፣ እግዚአብሔርንም አመሰገኑ። የበለዓምን አህያ ያናገራት እርሱ ይህችንም በቅሎ እንዳናገ ግርጉሱም በዚያ መልካም የሆነች ቤተክርስቲያን ሰርተው ይህን የከበረና ንጹሕ የሆነ እንቁ ባህሪ በውስጧ እንዲያኖሩ አዘዘ። ይሄውም ለተመሰገነና ለተባረከ ሐዋርያ፣ የዲያቆናት አለቃ፣ ለሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ ስጋ ክብር ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱስ እስጢፋኖስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።